አይገርምም ግን መጀመሪያውንም አውቀሽ ፊት ደስራሽ ገብቶኝ ነበር። ለዛ ነው በመጭው ድራማ ስታደምቀው የነበረው።

አጥንቱን ቁጭ አልገሹ ውጭ። ኧረ ቆይ ቆይ ቆይ። ታያት አንቺ እንዴት ነው እባክሽ ጥቅብ ያልሽው አነጋገርሽ፣ አመላለስሽ ሁሉ ተቀይሮልኝ የለ እንዴ? እሺ ምን ነበር ነግሮ የነበረው ነው ወይስ ጉዳዩን ና የመለከተኝ? ሲጀመር ምን ልነግሩ ትቻለሽ? ቀጠቀጡኝ፣ ደበደቡኝ፣ አሰቃዩኝ። አይደለም ጉዳዩማ ከዛ ከፋ አይልም ብለሽ ነው? ሀና ብልን፣ ይሄ አንድ ጊዜ እስኪ ብቻችን እንታይ እንዴ። ለምንድን ነው የምታዋችሁ

ነው ወይስ ከኔ የሚደብቁት ነገር አለ? የእኔ ልጅ አስር ደቂቃ ብቻ አስር ደቂቃ ብቻ ብቻ ችል ምሽ ተወጥቷል። አንቺ ግን ለመልሻት ለእያንዳንዱ መልስሽ ምላስሽን ነው ሽ የማስወጣሽ ርቀት አመላለስሽን ተቀይሯል። ከንፈ ይቅር እውነት ልጆች ፊት ልታዋርጂኝ ነበር። ፊንት መብላቱ ጠቅመውታል መቼም፣ እምነት ከመብላት ይሻላል። እንዴት አባሽ ነው የምትናገሪኝ? አሁንም ቢሆን እኮ መቤትሽ ነኝ።

አይ በስራውት ቀሎ ስለታዩኝ ብቻ እስካሁን ድረስ አንቺ እያልኩ ነበር ስጠራውት የነበረው ለነገሩ የሰው ልጅ የሚከበረው አናቱ ላይ ባለው ሽበት ሳይሆን ያው በስራው ነው በነገራችን ላይ ጋሼ አጥሚቱን ስጫትና በኋላ ላይ እናወራለን ብሎኛል መቼም ስለምን እንደሚያወረኝ ግልጽ ነው በፈጠረሻና ለብዙ አመት የገነባው ትዳሬ ነው ቢያንስ ልጆችን እንኳን አታዝንላቸው አንዴ ተሳስተሽ ነው እንዳለ ደጋግሞች ነበር ስታደርገው የነበረው

ምን ላርግ? እንደምታዩ ፍልድ ብሎ አመት ቆይቶ ይመጣል። እኔም እኮ እንደሌላው ስሜት አለኝ። ኧረ በፈጠረሽ ይ ንግግር ባንቺ አያምርም። ይቅርታ በእርሶ አያምርም። ግድ የለም። አሁን ትንሽ መንገድ ስላገኘሽ እንደፈለግሽ ፈጭብኝ ከዚህ ነገር ግን እንደምንም ብዬ የወጣሁ ዕለት መፈጠርሽን ባላስጠላሽ እኔ ገነት አይደለሁ። እንዴት አርጌ ልክ እንደማስገባሽ

በነፍስሽ እንዴት እንደምጫወትብሽ። አመነታ ይሆናል። በእርግጥ ከእናንተ በተለይ ከአንቺ ደግሞ የምፈልጋቸው ነገሮች ይኖራሉ። እሺ፣ አሁን መሄድ እችላለሁ? እባክሻና፣ የፈለግሽውን ነገር ላደርግልሽ እችላለሁ። አታስቢ፣ ለጋሼ ምንም አልላቸውም። አንቺም እንግዲህ ይቅርታ፣ እርስም እንግዲህ ያው ለሕመሙ ባይሆኑት

ለብርድም ቢሆን እንግዲህ አጥሚቱን ይጠጡበት። እኔ በቃ ልጅ ገነት፣ ይህንን ውርደት ከምታይ በትሞች ይሻልሻል። ሀና፣ አንቺን ዝቅ ብዬ የለመንኩበትን ቀን መቼም አረሳው። ህይወትሽን ሲኦል ነው የማደርጋት። ይችን ቀን ግን መቼም እንዳትረሻት መቼም

ይሄ ነገር በእኔ ላይ ከሚመጣ ሞቴን መርጥ ነበረ። ይቺ የማትረባ፣ እኔ ላይ እኔ ላይ እንደዚህ እባክሽን፣ ታስብለኝ፣ ሞትሽልኝ ነበረ። አልቅሽ ማና፣ አልቅሽ ማይ። የቁም ሲኦል ነው የሚሆነብሽ፣ የቁም ሲኦል።

በቃ አትጨነቅሽ፣ ማሚ በጣም ደህና ናት። አባቢ ግን የተጨነቀው በማየ ጉዳይ ብቻ አይመስል። ታዲያ ቆይሽ ምንድን ነው? አንድ ጊዜ እኔ እና አና ብቻችን ትተውን። ብቻችንን ተውን እያልኳችሁ ነው። ተቀመጭ እያልኩች ነው።

በጣም ፈርተሻል። ኧረ አልፈራሁም፣ ዝም ብዬሽ ነው። ይኸው እጅሽ ሁላ እኮ እየተንቀጠቀጠ ነው። ይሄ ደግሞ የሚያሳየው ቅድም ገነት ከመታመማው በፊት ልትነግረኝ የነበረው ነገር ከባድ እንደሆነ ነው። አይ ምንም ከባድ ነገር የለውም። ያው ያው ምን እትዬ አንድ ቀን እትዬ አንድ ቀን አንድ ቀን ምን

ትንቀሳቀሽ ተንቀሳቀሽ እኔን እያዞረኝ ነው ቆይ እኔ የምለው ይሄ ነገር ለምንድን ነው ከእኔ በልጥ አንቺን በጣም እያስጨነቀሻለሁ ነው ወይስ ያንቺ ጭንቀት ሌላ መልክ አለው ስለ ምን መልክ ነው የምታወሪው ቆይ አንቺ እኮ እዚህ መውጣት አልነበረብሽም እዛ ተደብቀሽ ምን እንደሚያወሩ መስማት ነበረብሽ ለምን ሰተሻቸው መጣች መጣሽ ማሚዬ ቆይ ምንድነው እንደዚህ ጭንቅ ጥበብ በምትይብኝ ቆይ እኔ እና አንቺ የማናውቀው ሌላ እውነት አለ

ካለም ንገሪኝ ልጄ። እዚህ መነዛን ሽንተሽ ለምን እዛ ምን እንደሚያወሩ ሰምተሽ አትነግሪኝም? ይቺን ቡዳ በጭራሽ አለም እንኳን ተም እባክሽን፣ ሄደሽ ልጅ አዳምጪና ንገሪኝ ልጄ። እባክሽ ይቺ አረማን በቃ ቆፍጠን በይ። ምንድን ነው እንደዚህ ስፍስፍስፍ ማለት? በቃ ነው ልጅ፣ ሁሉም ነገር ያለው አንቺ ኖርማል ሁኚ እንደ ልጅ ነው። ልጅ እኮ እባክሽ ልጅ እንዳውስ ደሞ አይ ጋሚስ መጣ። እንደዚህ ሆነሽ እንዳላገኘሁ ነው። እንደዚህ ልፍስፍስ እናት እንድትኖረኝ አልፈልግም። እኔ እኮ በአንቺ ወጥቼ ነው እንደዚህ ቆፍጠን ያልኩት።

ሚጥሚጣ አጥነውኛል ከበለኝ ጋር ለሁለቱ ሆኖ ነው ያጠኑኝ። ምን አይኔ በርበሬ እስኪመስል ድረስ መተንፈስ እስኪያቅተኝ ድረስ ነበረ እያሰቃዩ ያጠኑኝ። አይዞሽ በቃ አታልቅሽ። ቆይ ግን ምን አድርገሻቸው ነው ሁለቱ ብቻ እንደዚህ ጥምድ ያደረጉሽ? ምክንያታቸውም ግልጽ ነው

ሰራተኛችሁ ስለሆንኩኝ ሰርቼ ስላበላኋቸው ነው ይሁሉ በቃ አታልቅሽ እኔህም እኔም ስሜታዊ ሆንኩብሽ አልተረዳሁሽም ነበር ከዚህ በኋላ አይደለም የትሚጣ ማጠን ጫፍሽ እንዳይነኩሽ ነው የማደርጋቸው አሁን ለማንኛውም ወደ ስራሽ

ምን የሚለቱ ነው? ወይኔ አምላኬ፣ የምትጫወጣኝ? ወይኔ እንዳታኮርድ። ወይኔ ነገር ልጆች የሚሰሙን ይሉኛል። ወይኔ ገነት አምላኬ። የዛሬ ብቻ የዛሬ

ማንን ነው? አይ ምን ምን ክፉዬ፣ ሀና በጣም በድያታለሁ። ክፉ ምንም ብትልህ ሀና ልክ ናት። በተለይ እኔ በድያታለሁ። ይሄኔ ምስኪን እንደዚያ ሳሰቃያት እንኳን አንዲት ቃል ተናግራኛ አታውቅም። አንቺና ልጆች ሆናችሁ ሚጥሚጣ ስታጥኗት ምንም አላለችም አይደል? አሁን ነው እሱ ነገረች ማለት ሌላ ለላይ ነገረች ነገር የለም አይደል? ስለዚህ

ሌላ ብዙ ስቃይ ያድረሳችሁበታል ማለት ነው ክንፍዬ። አሁን ተጸጽተናል። እኔ በበኩሌ እግሯ ላይ ሙዲቅ ይቅርታ ልላት ዝግጁ ነኝ። ስንቴ ነው ይቅርታ ምትጠይቂያት? ዛሬ እግሯ ስር ተንበርክከሽ ይቅርታ ትጠይቂያትና ነገ ደግሞ አንበርክከሽ ሚጥሚጣ ታጥኛታለሽ። እባክ ማሬ፣ እየተናገርኩ ስለሆነ አታቋርጭኝ። እች ልጅ እኮ እናት አላት። ሌላ ሰው ያንቺ ልጅ ላይ እንዲህ አይነቱን ተግባር ቢያደርስ ምን ትያለሽ? ልክ ነህ። እኔ በዚህ መንገድ አላየሁትም ነበር

እኔንም በማላውቀው ነገር ኃጢአት ውስጥ አስገብታችሁ ነበር እኮ። ለምን የታመምኩ ይመስልሃል? ጸጸት እኮ ነው ራሴን እንኳ እንዳልቆጣጠር ያደረገኝ። ከሆነ መልካም፣ ግን አይመስለኝም። አላመንከኝም። ከዚህ በኋላ ሀና ላይ የሆነ ነገር ተፈጥሮ ማየት አልፈልግም። ደግሞ መስሪያ ቤት ለአንድ ለስድስት ወር ፊልድ ሊልከኝ ነው። አንተ ደንባራ ሽማግሌ፣ እንዴት አርጋ ብትሞላ ነው ባከለሷ ያክል የምትቆረቆረላት

ቆይ ሁሉ ጊዜ አንተ ኖረ የምታድናት ይመስል ምን ምን እያልክ ነው? ቆይ መርዶ አሁን ነው እንደሚነገረኝ? ለእኔም አሁን ነው የነገሩኝ። በዛ ላይ አፋር ክልል ሰመራ ነው። ሙቀቱን እራሱ እንዴት እንደሚችለው አላውቅም። በዚህ ሰዓት ውስጤ እንዴት አታሙ እንደደለቀ ብታይ ደስ ይለኝ ነበር። ለማንኛውም ከፊልድ ስትመጣ ሬሳዋንም ካገኘ ጥሩ ነው። ውይ ኔ ውድ በጣም ነው የምትናፍቀኝ ከፊል

እ ክንፈ እኮ መምጫው ሳትደርሰው እጨርሻለሁ ብላ ቀርብ ነው። ነገ እኮ ፊልድ ስለሚሄድ ቆንጆ ነገር እራት ልጋብዘው ብዬሽ እኮ ነው። ጦር አላደለኩ ብዙ ይቆያሉ እንዴ? አይመስለኝም። መቼም ከአሁን በኋላ ገነት ታሰቃየኛለች ብለሽ ፈርተሽ እንዳይሆን ሰው አይደለም ማሰብ የመች ይቀራል ብለሽ ነው። ከልብሽ ይቅር በይኝ። እኔ ቆንጆ ብሌንም እኮ ልጅነት ይዟት ነው እንጂ ይህን ያክል ክፉ ልጅ አይደለችም እኮ

ብቻ አሁንም ሚስጥርኝ ታወጣለች ብለሽ ተክተሽ እንዳይሆን፣ ይሁሉ ቁልምጫ። አረ በፍጹም እሱን ማተነጋገርን አደል እንዴ? ይልቅ እየመሸ ስለሆነ ገብቼ ልብሴ ልቀይር። የማግዝች ነገር አለ? ጭራሽ ምግብ መስራቱንም ሊያግዙ። ይኸው ምን ችግር አለው? ወይ ብሌ ሌላክልሽ እንዴ? ያ ከራፋፊል ከመውጣቱ በፊት አንቺን ከዚህ ቤት መንቅሎ ሲያስወጣሽ ለማየት እንዴት እንደጓጓ በይሽ። ችግር የለም ጨርሻለሁ። ይልቅ ለባብሱና ጠብቋቸው። በየኔ ቆንጆ ስራ አላስፈታሽ

ይሄማ ሚስጥሩ ብቻ አይደለም። የሆነ ማያደቡልኝ ነገር አለ። ዶም ምን አድርገው ይሁን ይሀና እና መከራ

አንቺ ነው እኮ ጓሮ ለጓሮ መከተል ልምዶ ነበር። ቆይ ግን አላፈቅሽ አላፈቅኝም ብለሽ ትሆኛል። በደንብ ነው የምተውሽ። እዛ ኮ በደንብ አደጋቀ። ቆይ ግን እስከመቼ ነው ድብብቆሽ እየተጫወተ

ምናልባት ከዚህ በኋላ እናት ጋር ጣ የምትሆንብን አይመስለኝም። ከእሷ ጋር ያለች ነገር ምንድን ነው? ቆይ ግን አንተ እንደዚህ የወተት ጊዜያኝ የመጣው ይሄ ልጠይቀኝ ነው። ምንም ነገሩ ሊገባኝ አልቻለም። ምንድን ነው ከማይ ጋር ያለች ነገር? ምን ልንገር? እሺ፣ ቢያንስ ጫፋ ሲሽ ለአባዬ ነግረሽ የለ? አዎ። ለእኔ ግን ደበቅሽኝ አይደል? ያው እናትና እህትህ ስለሚያሰቃዩኝ

በቃ ለጋሽ የነገርኩትና ከዚህ በኋላ ማንም ሰው ስለማይናገርሽ በቃ ቤት ውስጥ እንደፈለግሽ መሆን ትችላለሽ ብቻ ነው ያለኝ። አባዬ ፈጽሞ እንደዚህ ሊልሽ አይችልም። ዳግም እያወራን ያለ ነው እኮ ስለ እናትክ አደለም። ሲጀምር ለምንድን ነው ይሄንን ነገር ማንቶ? ወደ ስራ ልመለስ ካልሆነ

እኔ ደግሞ ትርኩስ ሌላ ነገር የዘባረቀች መስለኝ ከዚህ የገፋ ምን ሌላ ነገር አድርገናታል? ግን ማሚ፣ የሆነ ነገር ማሰብ ያለብን አይመስልሽም? ምንድን ነው እሱ? ምን መሰለሽ አባቢ ለአስረኛ ዓመት አንቨርሳሪሽ የሰጠሽ አንገት ብላል አይደለ? ስለዚህ እሱን መቼ ሚሄና አለ ምክንያት አልጠየቅሽኝም። እያው ባይሆንም ሐብሉን ብሉን ሰራተኛው አሰረቀችው ንበል እኔ ያሰብኩት እንዳይሆን ብቻ ያሰብሽው

በሰው ክሬዲት ማ ጣልቃ መግባት የለም። ሀሳቡ የኔ ነው። አባትሽ ደግሞ ጥሎበት ላይ ባይወደም ከዛ ፕላኑ ምን መሰለሽ? ሁሉንም ነገር ቀስ ብለን እናርጋ።

እንዴ ማም፣ ትጠራጠራለሽ እንዴ? እኔ ልጅሽ እኮ በክፋት ማንም ሰው አይደርስብኝም። ባንጂ ወጥቼ በሾርኒ ክፉ እናት አለኝ እያልሽ ነው ማም? እኔ ማ በጣም ደግ እናት ናት ያለች። ደሞት ሰብስበን ላከበለን በጣም ቆይተን ነበር። ቀይ ደምስናፍ አድርጋችሁ ሀና

ጥሩ ለውጥ ይመስለኛል። ይሄ ነገር ግን ትንሽ አልበዛም? ምኑ ነው የበዛው? አንተ ነህ ያናገረኝ? የለም፣ ለነገሩ ጉዳይ አለ እና ትንሽ ቆይ። ግን ለምንድን ነው ሴትዮዋ ፋፌ ነው የምትይኝ? አላበዛሽውም? እንደ አሁንስ በቃ ብለህ ገና ጉድ ጉድ ጉድ እኮ ነው። ምን ሆንሽ ደግሞ? ምን ተፈጠረ? ይኸውልሽ አንቺን ማትረቢ ልጅ፣ መቸም ከአንቺ ውጭ ማንም ይወስድብኝ የለም።

ለአስረኛ ዓመት የገዛልኝ የጋብቻ በዓል ሀብሌ ማን ደወሰደብኝ? አጣ ቁም ሳጥን ውስጥ ያልፈለግኩበት ቦታ የለም። ምን ሀብል ጠፋ እያችሁ ነው? አዎ ዳጊ፣ አንተም ከወሰድክ መለስልኝ። ከእናንተ ውጭም ማንም ይወስድብኝ የለም። መቼም አና ትወስድብኝ። ምን ማለት ነው እንዴ? ለምንድን ነው ሀና ማትጠረጠሩ? ልጆችን፣ ምን የምጠረጥሩ እንጂ። ምክንያቱም ሀና እዚህ ቤት እስካለች ድረስ ምንም እቃ ጠፍቶ አያውቅም። ማን ያውቃል? እናንተም ዘርገው ሊሆን ይችላል። እንደዛ ከሆነ የሁላችንም ሻንጣና ክፍል ይበርበር

ይፈተሽልኝ ይሁላችሁ። በዚህ ጉዳይ ላይ እጁ የተገኘበት ሰው እኔ ነ በተለይ የሁለቱ ሻጣ በደምብ ይፈተሽ። ለምንድን ነው የሁለታችን ብቻ የሚፈተሸው? ከተፈተሸ የሀናም ይፈተሻል። ችግር የለውም ይፈተሽ። እሺ፣ እዚህ ጉዳይ ላይ እጁ የተገኘ ሰው ግን የመጨረሻ ከእኔ ጋር ይሆናል ሰው ስለዚህ